አቡነ ፍሬ ካህን አፈር ከኢየሩሳሌም አምጥተው ዋልድባ ሲደርሱ መነኮሳቱ ገዳሙን በአህያ አታስረግጥ ቢሏቸው አህዮቹን ክንፍ አውጥተው እንዲበሩ ያደረጉ። በረከት በጻድቅ ራስ ላይ ነው፣ የኃጥኣንም አፍ ግን ግፍ ይከድነዋል። የጻድቅ መታሰቢያው ለበረከት ነው፣ የኃጥኣን ስም ግን ይጠፋል። መጽሐፈ ምሳሌ ምዕራፍ 10 ከቁጥር 6 እስከ 7። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አመሰልሱ ለሕዳር በዛቴ ዕለት አረፈ አብ ቅዱስ አባ ኪሪያቆስ ዘም ሀገረ ቆሮንቶስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሕዳር ሶስት በዚሽ ቀን ከቆሮንጦስ ሀገር ቅዱስ አባት ኪሪያቆስ አረፈ። የዚህ አባት ወላጆቹ ሃይማኖታቸው የቀና የከበሩ ናቸው። የቤተ ክርስቲያንን ትምህርትና የቀናች ሃይማኖትን አስተማሩት ከዚያም በኋላ የቆሮንቶስ ሀገር ኤጲስቆጶስ ወደሆነ ወደ አባ ጴጥሮስ አቀረቡት እርሱም በላዩ ጸልዮ አናጉን ስጢስነት ሾመው ለአባ ጴጥሮስም የወንድሙ ልጅ ነው ከዚህም በኋላ ዘወትር መጻሕፍትን የሚያነብ የቃላቸውንም ትርጓሜ የሚመረምር የቤተ ክርስቲያን ስርዓቷንና ሕጓን የሚያጸና ሆነ በትምህርቱና በእውቀቱም ከብዙዎች ከፍ ከፍ አለ ኤጲስቆጶስም መጽሐፍትን ማንበብን እንዳያቋርጥ ያዘው ነበረ። እርሱም ለሕዝቡ በቤተ ክርስቲያን ውስጥ ለኤጲስቆጶስ በቤቱ ያነብለት ነበረ። መጽሐፍትን በሚያነብለት ጊዜም ኤጲስቆጶሱ በእርሱ ደስ ይለው ነበርና ዕድሜውም አስራ ስምንት ዓመት በሆነ ጊዜ ሚስትን ያጩለት ዘንድ ወላጆቹ ጠየቁት። እርሱ ግን ይህን አልወደደም፣ ግን ከገዳማት ወደ አንዱ ሄድ ዘንድ እንዲያሰናብቱት ወላጆቹን ለመናቸው። ከዚያም በኋላ አዘውትሮ ወደ ገዳማት የሚሄድና ወደ ወላጆችም የሚመለስ ሆነ። መመላለሱም ከበዛ ዘንድ የከበረች የምንኩስና ልብስ ሊለብስ ወዶ ወደ ኢየሩሳሌም ሄደ። ከኢየሩሳሌም ኤጲስቆጶስ ከአባ ቄርሎስ ጋር ተገናኝቶ ስለ ምንኩስና ሐሳቡን ሁሉ ነገረው። እርሱም በጎ ስራን ወድሃል አለው። ታላቅ አባትም ወደሚሆነውና በእርሱም የብዙዎች ነፍሳት ብርሃን እንደሚሆኑት ትንቢት ተናገረለት። ከዚያ በኋላም የመነኮሳት አባት ወደ ሆነው በፍልስጤም ወደሚኖር ወደ ክቡር አባ ሮማኖስ ላከው። እርሱም በደስታ ተቀብሎ የምንኩስና ልብስ አለበሰው። የምንኩስናንም ስርዓት ያስተምረው ዘንድ፣ የሰይጣንን ተንኮል ያስረዳው ዘንድ በዚያም ገዳም ለሚኖሩ አንድ አረጋዊ ሰጠው። ከዚያ በኋላ በጾም በጸሎት በስግደት በመትጋት በታላቅ ድካም በቀንና በሌሊት በገድል ተጠምዶ በትዕግስት በትህትና በቅንነት ኖረ። እግዚአብሔርም የመፈወስን ሀብት ሰጥቶት ወደ እርሱ የሚመጡትን በሽተኞች ሁሉ የሚፈውሳቸው ሆነ። የትሩፋቱና የቅድስናው ዜና በሁሉ ቦታ ተሰማ። የኢየሩሳሌሙ ኤጲስቆጶስ አባ ቄርሎስም የክብር ባለቤት የሆነ መንፈስ ቅዱስን ስላቃለለ መቅዶኒዎስ መቶ ሃምሳው ኤጲስቆጶሳትን አንድነት ወደሚሰበሰቡበት ወደ ቁስጥንጥንያ በሚሄድ ጊዜ ይህን አባት ኪርያቆስን አባ ቄርሎስ ከእርሱ ጋር ወሰደው። በላያቸው ባደረ መንፈስ ቅዱስ ስም ተከራክረው ከሃዲ መቅዶኒዎስን ረቱት፣ ከምዕመናንም ለይተው አሳደዱት። ከዚያ በኋላም በመልካም ሽምግልና እግዚአብሔርን አገልግሎ በሰላም አረፈ። ከእረፍቱም በኋላ እግዚአብሔር ድንቅ የሆኑ ብዙ ተአምራትን ከስጋው ገለጠ። ከእርሳቸውም አንዱ ከኢየሩሳሌም ገዳማት በአንዱ ስጋው ይኖራል። ባረፈበት ጊዜም ጀምሮ እስከ ዛሬ ስጋው አልተለወጠም። ወደ ኢየሩሳሌም የሚሄዱ ሁሉ ያዩታል። እነርሱም በቅርብ ጊዜ እንዳረፈ ያስባሉ። እርሱ ግን ያረፈ ለአኖሪዎስና ለአርቃዲዎስ አባታቸው በሆነ በታላቁ ንጉስ ቴዎዶሲዮስ ዘመን ነው። ለእግዚአብሔር ምስጋና ይሁን እኛንም በዚህ ጻድቅ ጸሎት ይማረን። በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የመነኮስ መድኃኒነ እግዚ መታሰቢያው ነው። በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን አባ አትናትዮስና እህቱ ኢራኢ አረፉ። እኒህም ቅዱሳን ከሃዲ ንጉስ መክሲሚያኖስ ጽኑ የሆነ ስቃይን አሰቃያቸው። በማሰቃየትም በደከመ ጊዜ ራቁታቸውን ከጉርጓድ ጨመራቸው፣ በላያቸውም የጉርጓዱን አፍ ዘጋ። በውስጧም ነፍሳቸውን አሳለፉ፣ የሰማዕትነት አክሊልም ተቀበሉ። በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። በዚች ቀን ለኢትዮጵያ ነገስታት ለዘርዐ ያዕቆብ ለበዕደ ማርያም ለእስክንድር የሰራዊት አለቃ የሆነ ቅዱስ ዓምደ ሚካኤል አረፈ። የዚህ ቅዱስ የአባቱ ስም ገላውዲዮስ የእናቱ ስም ኤልሳቤጥ ነው። እነርሱም በዚህ ዓለም ገንዘብ ይልቁንም በሃይማኖት በበጎ ሥራ የበለጸጉ ናቸው። ይህንንም ቅዱስ በቅዱሳን አርባቱ እንስሳ በዓል ወለዱት። ስሙንም አምደ ሚካኤል ብሎ ሰየሙት። ከተወለደም አንድ ዓመት ሲሆነው ከቅዱስ ሚካኤል ቤተ ክርስቲያን ከመንበሩ ከርሰ ሐመሩ ውስጥ ማንም ያየው ሳይኖር እየዳሃ ገብቶ ሶስት ቀን ሰነበተ። ወላጆቹም እርሱ እንደሞተ ተጠራጥረው እያለቀሱለት ኖሩ። ከዚያ በኋላ በሶስተኛው ቀን ቄሱ ሊያጥን ገባ እጣንም ሲፈልግ በከርሰ ሐመር ውስጥ ሕፃኑን በሕይወት አገኘው። በበታችም ምንም ምን ጉድፈት አልነበረበትም። ቄሱም ለወላጆቹ ነገራቸው። እነርሱም እጅግ ደስ እያላቸው ወጥተው ከዚያ ወሰዱት። በዚያን ጊዜ ጀምሮ በጥበብና በእውቀት አደገ፣ ነገስታት ገዢ እስካደረጉት ድረስ በቤት ውስጥም በሚሰራው ሁሉ ላይ አሰለጠኑት። እርሱም ለድሆች በፍርድና በምጽዋቱ አባት ሆናቸው። በገንዘቡም አብያተ ክርስቲያናትን ሁሉ አደሰ። በዘመኑም ሰላም ሆነ። በጾሙና በጸሎቱ በምፅዋቱና በቅዱሳንም የጸሎት እርዳታ በወዲያም በወዲህም አገሮችን የሚያጠፉ ጠላቶችና ዓመፀኞችም ጠፉ። ጠላቶችም ሁሉ ለነገስታቱ ተገዙና ግብርን ገበሩ። የዚህ ቅዱስ ዓምደ ሚካኤል ልቡ በእግዚአብሔር ፍቅር የታሰረ ነው። በተጸለየበት ውሃ ሳይጠመቅና ሳይጠጣ አይመገብም ነበረ። ገንዘቡንም ሁሉ በምፅዋት ጨረሰ። እግዚአብሔርን በጎ ሥራውን ባየ ጊዜ እንዲፈተን ፈቀደለት። አመፀኞችም ሰዎች በእርሱ ላይ ተነሱ። እንዲገድለውም በንጉስ ዘንድ በሐሰት ነገር ወነጀሉት። ንጉሱ ግን እጅግ ስለሚወደው ራራለት። በነገራቸውም በበዘበዙትና ባስጨነቁት ጊዜ በጭንቀት የተነሳ ወደ ሩቅ ሀገር አስሮ አጋዘው። የመላእክት አለቃ ቅዱስ ሚካኤልም የሚራዳው ሆነ። ሰማያዊ ህብስት፣ የወይን ጽዋ እያመጣለት ይመግበዋል። ቅዱስ ቁርባንን መቀበል በሚሻ ጊዜ የክብር ባለቤት የሆነ ክርስቶስን ስጋውንና ደሙን አምጥቶ ይመግበዋል። ከዚህም በኋላ እኒያ ነገረ ሰሪዎች ይገድሉት ዘንድ ንጉስ እንዲፈቅድላቸው ተማከሩ። በፈቀደላቸውን ጊዜ ወደ ንጉሱ የፍርድ ሸንጎ አምጥተው ገደሉት። በዚያችም ሌሊት እግዚአብሔርን የሚፈራ አንድ መነኩሴ በድኑን ላይ ተነስቶ ሄደ። ስጋውንም ሲያጥኑ ሶስት መላእክትን አገኛቸው። እርሱም እንዳልዋሸ በህያው እግዚአብሔር ስም እየማለ ይህን ተናገረ። ዳግመኛም የብርሃን ፋና ከሰማይ ሲወርድለት ብዙ ቀን የተመለከቱት አሉ። ንጉሱም ይህን በሰማ ጊዜ አዘነ፣ ተጸጸተ፣ በጎ ስራውንም ሁሉ አሰበ። እነዚያን አሰተኞችም ረገማቸው፣ በሞትም ቀጣቸው። ቅዱስ ዓምደ ሚካኤል በአባቶቹ መቃብር አክብረው እንዲቀብሩት አዘዘ። እርሱ ቅዱስ እንደሆነ በበጎ ስም አጠራር እንዲጠሩትም እንጂ ስሙን በክፉ እንዳይጠሩ አዋጅ አሳወጀ። መታሰቢያውን አቆመለት። ልጆቹንም አከበራቸው፣ እጅግም ወደዳቸው። ከዚህም በኋላ ልብነ ድንግል በነገሰ ጊዜ ከእርሱ ጋር ያለውን የአባቱ የበእደ ማርያም ቃል ኪዳን ሰምቶ በዚያ ፍልሰው ወደ አትሮን ሰማርያም እንዲወስዱትና በዚያ በነገሥታት መቃብር እንዲቀብሩ ታዘዘ። ለእግዚአብሔር ምስጋና ይሁን እኛንም በቅዱሳን ሁሉ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሕዳር አራት በዚች ቀን ከሮሚ ሀገር ቅዱሳን አቢማኮስና አዛርያኖስ በሰማዕትነት አረፉ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሕዳር ሶስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት አቡነ መድኃኒነ እግዚ ጻድቅ ዘደብረ በንኮል፣ ቅዱስ ዓምደ ሚካኤል ጻድቅ የሰራዊት አለቃ፣ ቅዱስ ኪሪያቆስ ሊ ቅዱስ አኩቶ ለአብ ንጉስ ልደቱ፣ ቅዱሳን አትናቴዎስና እህቱ ኢራኢ ሰማዕታት፣ አቡነ ፍሬ ካህን አፈር ከኢየሩሳሌም አምጥተው ዋልድባ ሲደርሱ መነኮሳቱ ገዳሙን በአህያ አታስረግጥ ቢሏቸው አህዮቹን ክንፍ አውጥተው እንዲበሩ ያደረጉ። ወርሃዊ በዓላት በዓታ ለእግዝእትነ ማርያም ድንግል ወላድተ አምላክ፣ ቅዱሳን ኢያቄም ወሐና፣ ቅዱሳን ሊቃነ ካህናት አበው ዘካርያስና እና ስምዖን፣ አባ ሊባኖስ ዘመጣ፣ አቡነ ዜና ማርቆስ፣ ቅዱስ ቄርሎስ ሊቅ አምደ ሃይማኖት። በረከት በጻድቅ ሰው ራስ ላይ ነው፣ የሃጣን አፍ ግን ግፍ ይከድነዋል። የጻድቅ መታሰቢያው ለበረከት ነው፣ የሀጣን ስም ግን ይጠፋል። መጽሐፈ ምሳሌ ምዕራፍ አስር ከቁጥር ስድስት እስከ ሰባት የሰማነውን በልቦናችን ያሳድርብን። ከቅዱሳን በረከት ረዴት ያካፍልን። በግፍ የተገደሉትን ወገኖቻችንን ደማቸውን በቸርነቱ ይበቀልልን። ክፉን ያርቅልን፣ በጎን ያቅርብልን። በጸሎታቸው አስቦን አትርሱን ያሉትን በያሉበት ያስብልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማጸን ነብኪ ያለ እግዚአብሔር አብይ